በአማራ ክልል የተቀሰቀሰ ውጊያ ዛሬም ተጠናክሮ ቀጥሏል። ዘመቻ ማዕበል በሚል መሪ ቃል ለአምስተኛ ቀን እስከ ትናንት ሲደረግ የነበረው ውጊያ ዛሬም ስለመቀጠሉ ነው የተነገረው። የመንግስት ወታደሮች የቋሪቷን ገበዘ ማርያም ከተማን ለሰላሳ ደቂቃ ያክል የተቆጣጠሩ ቢሆንም የፋኖ ኃይሎች በመልሶ ማጥቃት ከተማዋን ይዟታል። በአዴት ዙሪያ ከባድ ውጊያ ተደርጎ ሁለት የመንግስት ሻለቆች መደምሰሳቸውን ማን ነው ለማረጋገጥ የተቻለው። በጎጃም ምድር እየተደረገ ያለው ውጊያ እንደቀጠለ ስለመሆኑ ለማረጋገጥ ተችሏል። በነበረው ውጊያ በተለይም ከቋሪት እስከ ደጋዳሞት፣ ከደጋዳሞት እስከ ወይን ውሃ በመንግስት ወታደሮች ላይ ከባድ ኪሳራ መድረሱን ተከትሎ ቁስለኞችም ዛሬ ገና ነው ከብራዳማ ተነስተው ወደ ባህር ዳር የተወሰዱት ተብሏል። ዝርዝር መረጃውን አሁን ያለበት ሁኔታ ምን ይመስላል? በተለይም በቋሪት በሰከላ በደጋዳሞትና ዙሪያ እንዲሁም በአዴትም ያለውን መረጃ ወደ እናንተ አደርሳለሁ። በሌላ መረጃ ደግሞ በደቡብ ጎንደር ደራ ወረዳም ከፍተኛ ውጊያ እየተደረገ ስለመሆኑ ለማወቅ ተችሏል። በዚህም በመንግስት ወታደሮች ላይም በፋኑ አባላት ላይም ጉዳት ደርሷል። መረጃውን የምታደምጡ ሲሆን የህወሓት አፈንጋጩ ቡድንና የአብይ አህመድ ሰራዊት ከባድ ውጊያ ትናንት ማታ መጀመራቸውንም ለማወቅ ተችሏል። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓቱ ቡድን ከአፈንጋጩ የአብይ ህወሓት ጋር ትናንትና ወጀራት አካባቢ አካባቢ ውጊያ ስለመጀመራቸው ነው እየተነገረው። በአማራ ክልልና በትግራይ ክልል ድንበር እንዲሁም በትግራይ ክልልና በአፋር ድንበር ከፍተኛ ውጥረት ነቅሷል። ህወሀት በርካታ ሰራዊቱን እያስጠጋ ስለመሆኑም ተነግሯል። በርካታ የህወሀት ሀይሎች በተለይም አርሚ ሰባ ሁለት የብልጽግናን መንግስት ደግፎ ወደ አፋር መሻገሩ ነው እየተነገረው። ውጥረቱ አይሏል ተብሏል። ታደምጡታላችሁ። ጤና ይስጥልን። የተከበራችሁ የዶኒ ኒውስ አድማጭ ና ተመልካቾቻችን፣ ዛሬም የተለያዩ መረጃዎችን ይዤ ወደ እናንተ ብቅ ብያለው። መረጃዎችን እንደሚከተለው አደርሳለው። ዛሬ ቀኑ ሰኔ 25 2017 ዓ.ም ነው። ማለዳ መረጃዎችን አለው። አብራችሁን ቆዩ። በአማራ ክልል የተቀሰቀሰው ውጊያ ሁለት ዓመታትን አስቆጠረም። ውጊያው በከባድ መሳሪያ፣ በአየር ኃይል፣ በሜካናይዝድ ኃይልና በእግረኛ ሰራዊትም ተፋፍሞ እየቀጠለ ሲሆን በፋኑ አባላትና በመንግስት ወታደሮች መካከል ከባድ ትንቅንቅ እየተደረገ መሆኑን ለማረጋገጥ ችሏል። በአማራ ክልል በተለይም በጎጃ ምድር አሁን በዚህ ሳምንት ዘመቻ ማዕበል በሚል መንግስት የጀመረው ከፍተኛ የሆነ ወረራና ውጊያ በፋኖ ኃይሎች ስለመቀልበሱ ነው ለማወቅ የተቻለው። በዘጠኝ አቅጣጫ ውጊ የከፈተው የመንግስት ሰራዊት በአዴት በኩል፣ በብር አዳማ በኩል፣ በሰከላ በኩል፣ በቋሪት በኩል፣ በደጋዳሞት በኩል፣ በወይን ውሃ ሞጣ መስመር በኩል ከፍተኛ የሆነ ውጊያ ለማድረግ ሙከራ ማድረጉን ለማወቅ ተችሏል። የውጊያ የአማራ ፋኖ በጎጃ መግለጫ እንደሰጠበት ከሆነ አብዛኛው በድል መጠናቀቁና የገባውም የመንግስት ሰራዊት ከፍተኛ ጉዳትን ማስተናገዱን ነው ለማረጋገጥ የተቻለው። አድማጭ ተመልካቾቻችን፣ በዚህ ውጊያ በርካታ የመንግስት ወታደሮች ሙትና ቆስለኛ እንዲሁም ምርኮኛ ሲሆኑ በተለይም በቋሪትና ደጋዳሙት በነበረው ውጊያ ጉዳትን ያስተናገዱ የመንግስት ወታደሮች ቆስለኞች ሲሆኖች ማለት ናቸው። ለሁለት ቀን ያክል ተከበው የነበረ ሲሆን በዛሬው ዕለት ማለዳ በብራዳማ በኩል አድርገው በአዴት ወደ ባህር ዳር እንዲወጡ መደረጋቸውን ለማወቅ ተችሏል። ፋኖ በርካታ ትጥቆችን ስለማግኘቱ እየተነገረ ሲሆን የመንግስት ወታደሮች ለሰላሳ ደቂቃ ያክል ገበዘ ማርያም ከተማን ተቆጣጥሮ የነበረ ቢሆንም ፋኖዎቹ በመልሰው ማጥቃት የቋሪቷና ከተማ ገበዘ ማርያምን በእጃቸው ስለማስገባታቸው ተነግሯል። በጎጃም ምድር እየተደረገ ያለው ውጊያ በቀጠለበት በዚህ ጊዜ የአማራ ፋኖ በጎጃ ምክትል ሰብሳቢና ዋና ወታደራዊ ጠቅላይ አዛዥ የሆኑትም ፋኖ ዝናቡ ልንገረው ባህርዳር እንድትዘጋጅ ትእዛዝ ማስተላለፉን የተነገረው፣ ባህርዳር ሆይ ተዘጋጂ እየመጣንልሽ ነው፣ በዚህ ክረምት ነጻ ትወጫለሽ ሲል ሻለቃ ዝናቡ ልንገረው አስታውቋል። የክረምት ለፋኖ በጎድል ነው የሚሉት ምንጮቻችን በዚህ ክረምት ፋኖ ሀይሉን አሰባስቦ መብረቃዊ ጥቃት ከከፈተ የክልሉን መዲና ባህርዳርን ጨምሮ ሙሉ ለሙሉ ክልሉ ሊረከብ እንደሚችል ነው እየተነገረ የሚ እንደሚገኘው በደቡብ ጎንደር ደራ ወረዳም ከባድ የሆነ ትንቅንቅ እየተደረገ እንደሚገኝ ከነዋሪዎች የደረሰን መረጃ ያሳያል። የፋኑ ኃይሎች ወደ ደራ ዘልቀው በመግባት ውጊያ እየከፈቱ ሲሆን፣ በዚህም በመንግስት ወታደሮች ላይ ጉዳት ማድረሳቸው ተዘግቧል። ሁለት የፋኑ አመራሮችም መቁሰላቸውን ነው ለማወቅ የተቻለው። አድማጭ ቤተሰቦቻችን በንዲ እንዳለ የመንግስት ኃይል በሰሜኑ ቆቦ ዙሪያ የከባድ መሳሪያ ድብደባ እየፈጸመ እንደሚገኝ ነው ለማወቅ የተቻለው። የመንግስት ኃይሎች በቆቦ ዙሪያ ጨምሮ በተኩለሽና በአካባቢው የመድፍ ድብደባ እየፈጸሙ መሆናቸውን ተከትሎ አርሶ አደሮች ድንጋይ ስር ለማደር ስለመገደዳቸው ለማረጋገጥ ተችሏል። በወሎ ከሚደረገው ውጊያ በተጨማሪ በጎንደር የተለያዩ ቦታዎችና በጎጃምም ጭምር ከባድ የጨበጣ ውጊያዎች እየተደረጉ ነው። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ ፋኖ አስረስ ማርያም ተአምር በሚመስለው የመልሰው ማጥቃት ኦፕሬሽን በተሰላ መንገድ የብልጽግናን ሰራዊት እየደመሰስ ነው ነው ሲሉ ገለጹ። ማቻ ሁለት ሻለቃ መሪዎች በእጃችን ማርከናቸዋል ያለ ሲሆን፣ ኮማንደር በላይን የተባለ አድማ ተናሳሽም ከነ አጃቢዎቹ ስለመገደሉ አስረስ ገልጸዋል። ፈለገ ብርሃን ከተማ ላይ ደግሞ መንግስት የሚተማመንበት የቃኝ መሀንዲስ መሪ የሆነም መቶ አለቃ ካሳይን ጨምሮ በርካታ ወታደራዊ አመራሮችም መገደላቸውን ነው አስረስ የገለጸው። አዴት ዙሪያ እንዲሁ ሁለት ሻለቃ መሪዎችን መግደል ይችለናል ያለው አስረስ በአጠቃላይ ለአምስት ተከታታይ ቀናት በተደረገው ውጊያ ከአስር በላይ የመንግስት ወታደራዊ መስመራዊ መኮንኖችን ከጥቅም ውጭ አድርገናል በማለት ገልጿል። መንግስት በመከላከያው ተስፋ የቆረጠ ይመስላል። ያለው የፋኖ አመራሩ አስረስ ማረ ከነፍስ ወከፍ መሳሪያ እስከ ሮኬት ከዙ 23 እስከ ጀትና እስከ ድሮን ታጥቆ ፋኖን ማንበርከክ ያልቻለው የመንግስት ኃይል አሁን ደግሞ አርሶ አደሩን ሚሊሻ በማደራጀትም ከኛ ከልጆቹ ጋር እንዲዋጋ ለማድረግ ጥረት እያደረገ ነው ሲል ከሷል። አድማጮቻችን፣ በእንዲህ እንዳለ በትግራይ ክልልና በብልጽግናው መንግስት መካከልም ትናንት ምሽት ሶስት ሰዓት ጀምሮ ውጊያ መቀስቀሱ ተነገረ። ትናንትና ምሽት ሶስት ሰዓት ላይ የህወሀት ቡድንና የ አፈንጋጩ የአብይ ህወሀት ቡድን ወጅራት በተባለ አካባቢ ውጊያ ስለመጀመራቸውን የተነገረው አብይን በመደገፍ ሰባ ሁለተኛ አርሚ ከትግራይ ተገንጥሎ ወደ አፋር የገባ ሲሆን በአፋርና በአማራ ክልል እንዲሁም በትግራይ ክልል ድንበር መካከል ከፍተኛ ውጥረት መንገሱ ታውቋል። ህወሀት በርካታ ኃይሉን ወደ አፋርና ወደ አማራ ክልል ድንበር እያስጠጋ እንደሚገኝ የተነገረ ሲሆን፣ ወጅራት በተባለ አካባቢ ግን ጦርነቱ ፈንድቶ ውጊያ እየተደረገ እንደሚገኝ ነው ለማረጋገጥ የተቻለው። የትግራይ ልጆችን እርስ በርስ ማገደል የፖለቲካ ትርፍ ያደረገው አብይ አህመድ ሰራዊት አሁንም ቢሆን የትግራይን ህዝብ እርስ በርሱ በማገደል የጦርነት ቀጠና ለማድረግ ጨንክሮ እየሰራ ነው ተብሏል። አድማጭ ቤተሰቦቻችን በአዳዲስ መረጃዎች ከሰዓታት በኋላ መለስ አለው። በደህና ቆዩ።